እሺ፣ አቶ መስፍን ምን እንርዳችሁ? እማዬ እንዴት እንደሆነች ልንጠይቃችሁ ነው የመጣነው። እንዳያችኋት በጣም ደህና ናት። ቆይ ጉዳዩስ እንዴት ነው? ገና ምርመራ መጀመራችን እኮ ነው። ታዲያ እናንተ መረጃውን እስከታጣሩ ድረስ ሜሉ በዋስ መውጣት አትችልም እንዴ? እየቀለድክ ነው? ግን በጣም ይቅርታ፣ እየቀለድኩኝ አልነበረም። ደግሞስ በዚህ ሰዓት እንዴት አድርጌ እቀልዳለሁ? ባለቤት ስለታሰረች ያለህበትን ሁኔታ መገመት ያን ያህል ከባድ አይደለም። እናት ወጣለች። እንደሱ እንኳን አይሆንም። ለምን? አንደኛ በዋስ መውጣት አለመውጣቷን የምንወስነው እኛ ሳኑ ፍርድ ቤቱ ነው። እሺ እስከ መቼ? ሁሉንም ነገር የሚወስነው ፍርድ ቤት ነው። የእኛ ስራ መረጃዎችን እያሰባሰቡ ለፍርድ ቤት ማቅረብ ነው። ግን እኮ ብትወጣም ይህን ያህል ምንም ችግር እኳ አልነበረውም። አቶ መስፍን ይህም መገመት ላንተ ከባድ ሆኖ ነው። የጠፋው እኮ የሰው ነፍስ ነው። ታዲያ እኮማ እያልገደለቻትም እንደሱ ከሆነ በቅርቡ ነጻ ትወጣለች። አልችልም። ለነገሩ እናንተን ሰው ብዬ ማሰቤ። ለድንብ ላልነግራታለሁ። ልብሱን ደግሞ እኔ ያዘጋጃለሁ። ሰላምዬ፣ እኔ እፈርቻለሁ። እኔም እኮ ፈርቻለሁ። በቃ እማዬ ታሰረች ማለት ነው። እኔም አልገባኝም። ሰላምዬ። አቤት። አንዬ። ሰላምዬ፣ እማየን ሄደን እንያት። እንዴት ብለን አላውቅም። ሰላምዬ፣ ብቻ እንሂድ። እሺ በቃ አባዬ ይምጣና እንዲወስደን እንጠይቀዋለን። አሁን ግን አንቺ ተረጋጊ። ቆይ ግን፣ እኔ ምን አይነት እድል ነው ያለኝ? ሀንዬ፣ እባክሽን ተረጋጊ። እንቢ ካልሽ ግን እኔ ማብሬሻ አለቅሳለሁ። ግራ ገባኝ እኮ እኔም እኮ ግራ ገብቶኛል። ግን ደግሞ ምንም አማራጭ የለንም። እባክሽን ዝም በይ ሀንዬ። እሺ በቃ እረጋጋለሁ። እሺ በቃ፣ አንቺ ምናሴን አግዥው፣ እኔ ደግሞ ደንብ ላ ልናግዛቱል። እሺ በቃ እንሂድ። እሺ በቃ ሚሉ አሁን ያስከውን ነገር ስጠኝ። እሺ ምግብ ሰው አመሰግናለሁ። አንቺ ትቀልጃለሽ። መስፍኔ አይኔን ተመልከተኝ። ምንድን ነው? አይኔን እያየህ ቃል እንድትገባል እፈልጋለሁ። አልገባኝም። ልጆች አንዳችም ነገር እንዳይሆኑ እንድጠብቃቸው እፈልጋለሁ። እኔ ምን አደርጋቸዋለሁ? ነገርኩ። ምንም አይነት ፍርሃት እንዲሰማቸው አልፈልግም። በተለይ ደግሞ ውሃና ምንም ነገር እንደማትችል አውቃለሁ? እሺ በቃ የቻልኩትን ሁሉ እሞክራለሁ። መስፍን፣ መሞከር አይደለም አደርገዋለሁ። እንድትለይ ነው ምፈልገው ማሽሜሉ አደርጓለሁ። በቃ ሰላም፣ ጤና ይስጥልን። ውድ ቤተሰቦቻችን በየላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬም እንደተለመደው በተለመደው ሰዓት ኖላዊ ድራማን ይዘንላችሁ መጥተናል። እንግዲህ ኖላዊ ድራማ ቤተሰባዊ የሆነ ድራማ ነው ወይ ቤተሰብ ላይ ያጠነጠነ ነው ታሪኩ። እና ይህን ሜላት ቤተሰብ ችግር አይጠፋውም። ሁሌም በችግር ላይ ችግር ነው። ከተጀመረ ጀምሮ እስካሁን እስከ ክፍል መቶ አስራ ዘጠኝ የደረሰ ነው እና እስካሁን ችግር አይጠፋውም። አንዱ ሲለው አንዱ ያው ባዩሽ ብትሞትም እርግብን ብትወጣ። አሁን ላይ ደግሞ በራሳቸው በነሱ ምክንያት የቤቱ ዋና እናታቸው እንግዲህ በጣም ችግር ውስጥ ናት። ታስራለች ማለት ነው። በነገራችሁ ላይ ወይዘሮ ባዩሽ እና እርግብ ከሌሉ ድራማ አሁን ወይዘሮ ሜላት ከተፈታች በኋላ የሚበጠብጥ ካሌለ አንዳንዴ እኮ እንትን ይላል የሆነ እንዴት ነው እይታው ይቀንሳልና ወይ እርግብ በሆነ ምክንያት ካልተመለሰች ድራማ ጭር ነው የሚለው። በጥባጭ ካሌለ ሁለቱም ረባሾች ናቸው። ድራማውን የበለጠ ደስ የሚያደርገው ተንኮል ሲሰሩ የወዳንዱ ከአንዱ ጋዜ ለእይታ በጣም ደስ ይላል። ና ወይዘሮ ማለት እንግዲህ በጓደኛው ምክንያት እስር ቤት ገብታለች። እናም ጠበቃ እንድትቀጥርና እንድትከራከር ነው እንግዲህ የፈለጉት። ምክንያቱም ከውጭ ሆና በዋስ ተፈታ ጉዳዩን እንድትከታተል ባልየው ቢጠይቅም እሱ ግን ፖሊሶቹ ግን ፈቃደኛ አይደሉም። ምክንያቱም ባዩች ከዚህ በፊት በቃ እኔ ብሞት ተጠያቂ ዋሷ ነው ብላ ስላመለከተች ገና ለገና በይ ሆነ ተከሳለች ማለት ነው። አንዳንዴ ግን እንደዚህ በበቃ ተጠርጣሪ በእርግጥ ተጠርጣሪ የሚባለው እንደ ህግ አሰራር አንድ ሰው ሲጠረጠር እውነቱ መረጃ ግን በጣም ንጹህ ሰው አስሮ ከላዩ ላይ ከዚያ መረጃ እየፈለጉ ያን ሰው ማሰቃየት በጣም ከባድ ነው ምክንያቱም ያለበደሉ ለምንድ ነው አንድ ቀንስ ቢሆን ለምን ይታሰራል ሰው ያለበደሉ? እና ይህ ነገር ነው ሁሉም ህግ ላይ በጣም እንትን የሚለይ ንጹዋን ታስረው ከዛ በኋላ ስንት ቀን መከራቸውን ከበሉ በኋላ እንደገና ነጻ ናቸው ይባላል። እና ወይዘሮ ሜላተም አሁን ባልሰራቸው በደል እሷ ራሱ ተበዳይ ሆና ልጆቿ ውስጥ ችግር ውስጥ ነው የገቡት ማለት ነው። እና አቶ መስፍንም በጣም ነው ያዘ ነው ከዚህ በፊት ከበፊት ጀምሮ ልጇን በማጣት ሁለቱ ልጆቿን እያሳደገች እያለ በመሀል ላይ በጣም ከባድ ችግር አጋጥሞት በዛ ሰዓት እንግዲህ ባልየው ከጎኗ ሆኖ ሊረዳ ሲገባ አገር ጥሯት ነው የጠፋና አንዳንዴ በህይወታችን በጣም ችግር ውስጥ ስንሆን የሚያልፍ አይመስለንምና የዛን ሰዓት ጥሯት ሄደሷ ግን ጠንካራ ሴት በመሆኑ ሁለቱ ልጆቿን ይዛ ጭራሽ ቤቷን ቀይራ ድርጅቷን ሁላ ስኬታማ አድርጋ የተሻለ ቦታ ላይ ስደርስ ነው ልጁ ተገኘ ሲባል መልሶ ወደ ሀገር የገባው አቶ መስፍንና፣ በዚህ ምክንያት በጣም ጸጽቶታል። ያኔ በችግሯ ጊዜ ከጎኗ ሊሆን ይገባ ነበረ፣ አንዲቷ ልጅ ፍለጋ ሁለቱንም ልጆችን ጥዬ መጥፋት አልነበረብኝም ብሎ በዛ ምክንያት ያኔ ብቻዋን ጥሏት በሚሄዱ እየተጸጸተ ነው። ሀኔቾን በቃ አሁን ላይ እንደዚህ ራስክን ብትወቅስ ምንም ያመጡ ትርጉም የለም ለማየ ማይጠቅማትም፣ ጠንካራ አሁን ብላ እየመከረችው ነበረ እና በጣም ጠንካራ ሴት ናት፣ ከዚህ የበለጠም ችግር ተቋቁማለች፣ እና አሁንም ቢሆን ትወጣለች። ስለዚህ ራስክን ጠንካራ አድርግ እያለች እየመከራቸው ነበረ። ልጆቹም ጠንካራ ሁኑ፣ ከዚህ የበለጠ ችግርም ሊመጣ ይችላል። እስካሁንም ያለፍነው ችግር ከዚህ የበለጠው እና ጠንካራ ሁኑ፣ ይህን ችግር እናልፈዋለን ብላ እሷም ለአባቷ ለአባታቸው ልጆችን አድራ በተለይ ሀኒ በጣም እገዛህ ያስፈልጋታል እና ምንም ቃል ግባልኝ፣ በእያንዳንዱ ነገር ከጎናችሁ እንድትሆንና ልጆችን አደራ እንድጠብቅ ብላለች። ሀኒቾ ግን ያው እናቷ ብትሆንም ግን አብራ አላደገችም ከእሷ ጋር ረጅም አመት እንግዲህ አስራ ስድስት አመት ሙሉ እና በጣም ተነፋረቀች፣ ከነዛኞቹ የበለጠ ማለት ነው ከነ ሰላም እና አንዳንዴ እኮ እናት የሆነ በጣም እናትነት ስሜቱ የሚሰጥ አብሮ ሲያድግ ሲያሳድጋችሁ ምናምን ነው። በእርግጥ አሳደገችም አላሳደገችም እናት እናት ናት። ግን ደግሞ በጣም መነፋረቅ ትወዳለች ሀኒቾ እና የሀኒ ካራክተር በጣም አልቃሽ አረጋት። ራሱ ለምን እንደሆነ አላውቅም። በጣም ሁሌም ማልቀስ ነው በሆነው በትንሹ በትልቁ። ጠንካራ እናት ትባላለች፣ ግን እንደምትታየው ጠንካራ አይደለችም ካራክተሯ። ሁሌም ታለቅሳለች እና ባዩሽ እንኳን ሞታ የሚያለቅስላታቶ እነዚህ እናታችን ታሰረች ብለው እያሉ ነው ሰላምም እያለቀሰች ነው ጭራሽ። እናቴ ጋ ሂጄ ነው ማድረው እኔ እዚህ እሷ ከሌለች ማደር አልፈልግም እያለች አንቺም እያስቸገረች ነበረ። ምናሴ መጥቶ በቃ ሁላችሁ ጠንካራ ሆናችሁ አትናፋረቁ፣ ተነሱና ምግብ ሰርተን ልብስ ማዘጋጅተን እንላክላት ብሎ እሱ አጽናናቸው። ወንድ ስለሆነ እሷ አያለቅስም ትንሽ ጠንካር ያለ ነው ከእነሱ እናም ልብስ ማዘጋጅተው ምግብም ላኩላት ማለት ነው ለወይዘሮ ሜላት። ከዛም ሄደው እስር ቤት ያሉት ልጆች አብረው ተካፍለው ነው የበሉት። ያው እንደ አይነት የጣፈጠ ምግብ አጋጥሟቸው ስለማያውቅ በጣም ተገርሞ እና ሰራተኛ በጣም ጎበዝ ናት፣ በጣም ጥሩ ልጅ ናት ስትል ጭራሽ ሰራተኛ ማለሽ ነው እየተገረሙባት ነበረ። በሌላ በኩል ተምቹና ተምቹና ጆሮ ያው ይታረቃሉ፣ ይጋጫሉ፣ ይታረቃሉ፣ ይጋጫሉ የእነሱ ነገር በጣም ደስ ነው የሚሉት። በነገራችን ላይ በእውነቱ አለም እንደዚ አይነት ጓደኛ ራሱ አለ አንደኛው አንደኛው ትልቅ መከታ መሆን ማለት በጣም ደስ ይላል። እና እንግዲህ ጆሮ በሱ ምክንያት ታምቹ በጣም ፈሪ ነው፣ ጆሮ ግን ጠንካራ ልጅ ነው። እና ከዚህ በፊት ስልኮንና ብሩን የሰረቁት ልጆች እነማ እንደሆነ ስለነገረው በጣም ተናዱ። እነሱን ሊመታ ሄደው ነበረ፣ ግን አላገኙትም እንዳጋጣሚ ሆነው እና ማመለጧ ከዚህ በፊት አብራቸው ጊዜ የሚያሳልፉት ከነሱ ጋር አብረው ምግብ የሚበሉ አብሩ ብዙ ነገሮችን የሚያሳልፉ ልጆች ነበሩ። ነገር ግን አሁን ላይ ፍቅር ጥያቄ ስላቀረበችለት በዛ ምክንያት ሌላ ሰፈር ነው ሂደው ሲኖር ነው እንግዲህ ከነ ሀኒች ጋር ተዋውቀው ሌላ ታሪክ ውስጥ የገባው ህይወታቸው የተሻለ ቦታ አሁን ላይ በቃ በጣም ከነዛኞቹ ገና ጎዳና ላይ ነው ሴት ነው አንድ ናቸው ጎዳና ላይ ነው ያሉት። እነዚህ ግን የተሻለ እድሜ ላባባን ውለው እንዳባትም እንደ ወንድምም እየመከሩ በፊዚካልም በእንትንም በጣም ጥሩ ደረጃ ላይ አድርሰዋቸው ሁለቱን። ምክንያቱም እንደዚህ አልነበሩም በፊት እና አባባ ኖላዊ በጣም ትክክለኛ አባት ሆነዋቸው። እኔ አባባ ኖላዊ ገጸ ባህሪ በጣም ነው ደስ የሚል። ማለት የሆነ ልጆች ናቸው ሲያስከፏቸው እንኳን ምንም አይሉ ታግሰዋቸው ነው እንዲለወጡ እንዲቀየሩ ብዙ ዋጋ የከፈሉላቸው እነሱም በጣም ነው የሚወዷቸው፣ እውነት ለመናገር እና በጣም ተቀይረው ስላሉ በጣም አምሮባቸዋል ምናም እያለች እሷም፣ እንደገና ፍቅሯ ተከሰሰበት እየተጎዳች ነበረ። ግን እሱም ገብቶታል፣ እኛ አሁን ላይ ያኔ የሰራው ስህተት እንደሆነ እሱን መራቅ እንዳልነበረበት ገብቶታል። ግን ደግሞ አማራጭ ስላልነበረው ልጅቷም ገና ልጅ ስለሆነች የፍቅር ጥያቄውን ባለመቀበሉ አሁን ላይ ግን በጣም እየተጸጸተ ነው። ምክንያቱም እሱም አናን ወዶ አይቶታል። በእርግጥ ሃናውን ከእዝራ ጋር ትጣላ ወይ ትታረቅ የታወቀ ነገር የለም። አሁን ላይ ፍቅር ላይ ሳይሆን ቤተሰቧ ላይ ነው ፎከስ እያደረገች ያለችው። ግን ያው ወይ ከእዝራ ጋር ተላይታ ከጆሮ ጋር ብቶን ደስ ይለናል። እናም ሄደው ጠየቋቸው ሁለታቸውም። ታምቹ ሄደን ካልጠየቅን ብሎስም እንድንበላለን ለማየት ነው ለካ እና ድንብላል ከዚህ በፊት በጣም ባለ ብዙ ነገር ስለረዳቸው ፍቅር ሳይዘው አይቀርም። እና በየሰበባ አስበቡ እንሂድ እያለ ነበር ሴትዮዋን ለመጠይቅ። በዚህ ምክንያት እንግዲህ ነቅቶበት፣ ጆሮ በጣም ተናዶበት ጥሎት ነው የሄደው። ነቅቼ ባለው ድንብላልን ለማየት ነው እዛ ቤት ለካ የምትመላለሰው ብሎ ሙድ ይዞበት፣ አንተ ደግሞ አንድም ቀን ቁም ነገር አታወራም ብላም ብሎ ተናዶ ጥሎት ሄደዋል። እና ያለው ሁኔታ ይሄን ይመስላል በዛሬው ክፍል ማለት ነው። ቀጣይ ኢሮብ ደግሞ ስለሚለቁት እንደ ያለውን ጉዳይ ደግሞ እናያለች። ወይዘሮ ሜላ ትፈታለች ሳትፈታ የሚለውን አብረን እናያለን። በያላችሁበት ሰላማችሁ ይብዛቸው።